ሰላ አለይኩም ወረህመቱላሂ ወበረካቱህ ውድና የተከበራችሁ ተመልካቾች እንደምናላችሁ ልኝ ያለው ላላችሁ አልሐምዱሊላህ እንግዲህ የትንሹ ሰርግ ዛሪ እንዲንቁጥቁጥ ጠርገነዋል እንደምትመለከቱት ማሻአላህ እቲ ዩቲዩብ መብሩክ እኔ የማገባለሁ፣ ተይ እንዲያታገቢ አታገቢ ግድ የለሽ። ሁለት አሉ የእነሱን እንዲግስ ደግሞ አሳያችኋለሁኝ። አሁን ይሄ ሀላዩ ነው እንደምትመለከቱት ቁጥቁጥ አርገነዋል ማለት ነው። አሲራችን እንደዚህ አድርገን አዘጋጅተናል። የኬክ ቆረሳውን ከዚህ በኋላ ያለውን ፓርት ማሳያችሁ ይሆናል ማለት ነው። ተመልካች ሁላችሁም ላይክ፣ ሼር በማድረግ ቤተሰብ ሆኖ ሰብስክራይብ ያላረጋችሁ ሰብስክራይብ እያደርጋችሁ የድወል ምልክቷን በመጫን ቤተሰብ እየሆናችሁ ተቀላቀሉ። ሁላችሁም ላይክ አርጉ። ዝም በይ፣ እየተቀረጽሽ ታወሪያለሽ። ቀረጻ ላይ ነኝ። ቀረጻ ላይ ፋራ ብሎ ታች ፋራ ታያለሽ እንጂ ተው። ግድ የላችሁም። ልቀርጽበት። እንዴት ነው ቤተሰብ? ያማላ ኮፒራይት ይዘኛ እንጂ ከፍትላችሁ ነበር እንዲጨፍሩ፣ ግን ኮፒራይት እፈራለሁ። ሁላችሁም ላይክ ሼር አድርጎ ሰብስክራይብ በማድረግ ቤተሰብ የሆናችሁ ተቀላቀሉ፣ ቻናሊ ማለት ነው። እስኪ ሰሞኑን ቻናሊ ቀዝቀዝ ብሎ ነበር። በአዲስ ነገር እመጣለሁ ብያችሁ ነበረ። ያው እንደምትመለከቱት በሰርግ መጣሁላችሁ ማለት ነው። ቀጣዩን ደግሞ የኔን ሰርግ ለመብላት ዝግጁ ሆኖ ኢንሻ አላህ አበላችኋለሁ ማለት ነው። እንዴት አያችሁ ዝግጅታችን? ዝቅ አርጊውን ጆዲታ እና ማብራቱን ላበራው ነው። አያችሁት፣ አብሬ ይህን ይመስል ነበር። እንግዲህ ቡናችን ተዘጋጅቷል። ገና ዳቦ ምናምን ኬካ ኬክ ነገር ምናም በቀጣይ ቪዲዮ አለን። እሱን ደግሞ ለመ በላይክ በሸር ጠብቁና አሁን ይህን ያዘጋጀነው ነው ማለት ነው። በሰው ሳይመጣ ዛህማ ምናም ሳይኖር ልቀረጸው ብዬ ነው። ሌላውን ዝግጅት ደግሞ በሌላ ቀረጻ ጠብቁን ማለት ነው። ሁላችሁም ላይክ ሼር በማድረግ ቤተሰብ ሁኑ። እንደምትመለከቱት እዚህ ጋ ኤኤች ናቸው ማለት ነው። ማሻ አላህ ይህ የኬካችን እንትን ነው ማለት ነው። መሁላችሁም ሰብስክራይብ አድርጉ ላይክ ሽር አድርጉ። ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። ሰላምን፣ ፍቅርን፣ አንድነትን፣ መተሳሰብን፣ መተዛዘን ለኢትዮጵያ ሀገራችን ተሆነልን ማለት ነው። ላች እንደ አድርጉ። እናንተ እስካሁን ይሄ ያለነው እንዲህ ዝም ያልሽው ጨለማ እያደረግሽ ውይ እና ሁላችሁም እናንተ ደግሞ ተንቀሳቀሱና ለብሳችሁ ምናምን እንዲጨፍሩ እንድትቀረጹ። አያችሁት? እንዴት አያችሁት? እንሻላ ያምራል። ገና ኬኮች አሉ። ሁላችሁም ሰብስክራይብ፣ ላይክ ሼር አድርጉ። ዝግጅታችን በቀላሉ ይህን ይመስላል። እንሻላ ደግሞ ከዚህ በኋላ ያለውን ቀረጻ ማሳያችሁ ይሆናል። ሁላችሁም ላይክ፣ ሼር አድርጉ እንሻአላ ደስ ባለ ቪዲዮ ነው የመጣሁት ብዬ አስባለሁ። አሁንም ሰብስክራይብ አርጉ ላይክ ሼር እያደረጋችሁ ቤተሰብ እየሆናችሁ እንድትቀላቀሉ። እኔም ፉስታን ላሳያችሁ። እንዲ ፉስታኔ አያችኋት የለበስኳትን ፉስታን እንዴት አያችሁልኝ? ታምራለቻ። እኔም እቀረጽላችኋለሁ እየጨፈርኩ እና ሁላችሁም ሰብስክራይብ አርጉ። ቤተሰቦቹ የተመልካቼ የምወዳችሁ የማከብራችሁ ውድ ብርቅዬ የሀገሬ ልጆች ማለት ነው። ሰላምን እና ፍቅርን፣ አንድነትን መሳሰብን ያምጣልን። ሁላችሁም ሰብስክራይብ እያደረጋችሁ ቤተሰብ እንዲኮኑ በትህትና እጠይቃችኋለሁ። በዚህ ቪዲዮ እንግዲህ ሁላችሁም አራት ሺ ኬ አስገቡ ማለት ነው ቤተሰብ ኢትዮጵያ ያላችሁት ልጆች በአታዩት ጥሩ ነው። ምክንያቱም እንደዚህ ሆኖ ስታዩ ጥሩ ነገር ያለ ይመስላችኋል። ጎድሬት ሞሲ ምናም ምናም እንደዚህ ሆኖ ሲታዩት ብዙ የተለየ ነገር ይመስላችኋል። ቤተሰቦች፣ የተለየ ነገር ምንም የለም። ኢትዮጵያም ከተገዛ ዋናው ብር ነው። ኢትዮጵያም እንዲዚሁ ነው እና ሁላችሁም ሰብስክራይብ አርጉኝ። እወዳችኋለሁ። በቀጣይ ቪዲዮ ጠብቁኝ። ደግሞ ቀጣዩ ቪዲዮአችንን በተከታታይ ነው ቪዲዮን የምፖስትላችሁ በአንድ አይደለም ማለት ነው። ተከታታይ ቪዲዮ በተከታታይ ልክላችኋለሁ። እናንተ ደግሞ መልካም አስተያየታቸውን መብሮክ እያላቸው መልካም ምኞታችሁን ተመኙላቸው ለሙሽሮቻችን። ሙሽሮቻችንንም ያሳያችሁ የሆናም በቀጣዩ ቪዲዮ። አሁን ገና ነው ሙሽራ አልመጣም። የኬክ ፓርት ምናምን አለን። ሁላችሁም ሰብስክራይብ በማድረግ ላይክ፣ ሼር አድርጎ ወዳችኋለሁ ባይባል እና ሁላችሁንም ወዳችኋለሁ። በቀጣይ ቪዲዮ ጠብቁኝ። አሰላሙ አለይኩም። እዲተበራ ደህና ናችኋል? እኛ ደህና ነን። ኑ ቶሎ ሰርግ እንብላ። የእኔ ሰርግ ነው። አልፍ መብሩክ በሉኝ። ናፍቃችሁኛል፣ ናፍቃችሁኛል። በነገራችን ላይ አሁን ደግሞ ለየት ባለ ቪዲዮ መጣላችኋለሁ። አሁን ደግሞ ለየት ባለ ቪዲዮ መጣላችኋለሁ። ቻናሉን ቻናሉን ሰብስክራይብ፣ ላይክ ላይክ፣ ሼር ሼር በማድረግ ኮሜንት በማድረግ ተባበሩ ተባበሩና በማድረግ ተባበሩና እናመሰግናለን።